ቱርክ ወደ ግሪክ መግባት እንደምታውቁት ኢሮፕ ነው። ይህ የትራቭል ስቶሪ አይደለም። ብዙዎች አሁን እያየው እንዳለው ከኢትዮጵያ መውጣት ይፈልጋሉ እና እንዴት መውጣት እንዳለባቸው ያውቁ። ስለዚህ እንዴት መውጣት እንዳለባቸው ስለማያውቁ ደላሎች እኔ ጋር ይሄዳሉ። ደላሎች ደግሞ አብዛኞቹ አጭበርባሪዎች ናቸው። የሚልኩም አሉ፣ እውነትም ሆነው የሚልኩ አሉ። ነገር ግን አሁን እንደ እንደማየው እንደምሰማውም አጭበረብኝ የሚሉ ይበዛሉ። በዚህ ሰዓት ብዙ ጊዜ አበሻ በሰው ችግር ተጠቅሞ እሱን ማስመለጥ ነው የሚፈልገው እና ወደ ጉዳይ ስገባ፣ እኔ አሁን አካውንት የከፈትኩት አንዳንድ አንድ ነገሮች እኔ በስደት ሕይወት ላይ የተማርኩትን ነገር ለእናንተ ለመናገር ነው። እኔ የመጡበት መንገድ ሊሆን ይችላል ጓደኞቼ የመጡበት ምናምን ብዙ ወሬ አለ እና እሱ ለእናንተ ለማስተላለፍ ነው እዚህ ጋር የመጡት። እና ዛሬ በጣም ቀላሉ ከሚባለው ነው ጀምርላችሁ። ብዙም ብር ከመፈል ይፈልጋል ያ ሁሉም አብዛኛው ስደት ብር ይፈልጋል፣ ግን ከሌሎቹ ሲነጻጠር ቆንጆ ነው ነገራችሁ። እና ኢንተረስትር ከሆናችሁ በሰፊ ሁሉ ነገራችሁ ምናምን አሳውቁኝ። እና ስጀምር ከቱርክ ወደ ግሪክ መግባት እንደምታውቁት ዩሮፕ ነው እንትን ለመግባት ቀላል ለመኖር ለጥገኝነትም ለመጠየቅ ይሩት በጣም ቀላል አገር ነው። እና እንደዛ ነው፣ ለዛ ነው ግሪክን ነው መርጬ የምነግራችሁ። ብዙ ጓደኞቼ አጠገብ የሚኖሩ አብረውኝ እንደዚህ የመጡት እና ተጀምረላችሁ። በመጀመሪያ ከሚያስፈልጋችሁ ነገር ልጀምር። ፓስፖርት ያስፈልጋችኋል፣ ንግድ ፍቃድ ኦር ቱሪስት ቪዛም ትችላላችሁ፣ ግን እሱ ብዙ እንትን ያስፈልጋችኋል የሄዳችሁበት ሀገር ምናምን ባንክ ስቴትመንት ባንክ ስቴትመንት ለሁለቱም ያስፈልጋል። እና በምን ትጀምራላችሁ? ንግድ ፍቃድ ያለው ሰው፣ እኔ ቀላል ብዬ ያሰብኩት እና ብዙዎቹ አሁን አጠገብ ያሉት። እኔ የማውቀው ነው የምነግራችሁ፣ የማላውቀው አልነግራችሁም። በቱሪስት እኔ ማውቀው የለም፣ ለዛ ነው። እና አጠገብ ያሉት የመጡበት በእንትን ነው፣ በንግድ ፍቃድ። ንግድ ፍቃድ ያለው ሰው ቴክስት ሼል በተለይ ወደ ኤምባሲው ሄዶ እና ባንክ ስቴትመንት ያለው ሰው ኤምባሲው ሄዶ ቱርክ እንትልገዛ ልገዛ ፈልጋለው፣ ጨርቃ ጨርቅ እና ለአንድ ሳምንት ማየት ፈልጋለው፣ ከዛ አስመጣለሁ ትላለህ። እንደ ባለሀብት ነው የምንሄደው ማለት ነው። ዴን እነሱ ከሁለት ሳምንት እስከ 3 ሳምንት ባለው ውስጥ ይፈቅዱልናል፣ ቪዚዮን ይመቱልናል። ከዛ ቱርክ ከገባን በኋላ ቀጥታ የምናደርገው ኢስታንቡል አይደለም፣ ወደ ኢዝሚር ነው የምንሄደው። እዛ ቱርክ እንትን የሚያውጡ አሉ ምናምን አንዳንዶች የቱርክ መታወቂያ ለመውጣት የሚሞክሩ አሉ። እሱ በጣም ሀርድ ነው። በጣም በጣም በጣም ማለት በቃ ቀጥታ ወደ ሀገር ነው የመመለስ ቻንስ አለ። ኢትዮጵያ ስለሆንክም እዛው እስር ቤት ልትቆይም ትችላለህ። እና ወደ ኢዝሚር ከሄድን በኋላ ከኢዝሚር ነው ወደ ግሪክ ለመግባት የሚሞክረው አንዳንድ ሰዎች አሉ። ለነሱ የሆነ ያክል ብር ይሰጣል በዶላር ሙሉ ኢንፎርሜሽኑን ቀጥ ቪዲዮ ላይ ሰራላችሁ ኢንተረስትድ ከሆናችሁ እና ለነሱ ብር ይሰጥና በጀልባ ወደ ግሪክ እንድናልፍ ይደረጋል። ከተያዝክ ትታሰራላችሁ። ይህን አውቃችሁ መግባት አለባችሁ። ከተያዝክ እስር አለው። እስር ስለ እንደዚህ በጣም ኃይለኛ እስር አይደለም፣ ትፈቻለች። ኢትዮጵያዊንን አይባልም፣ ፓስፖርት መያዝ የለብንም፣ እንጥላለን ፓስፖርታችንን። ኢትዮጵያዊንን አንልም ወይ ሱዳን ወይ ኤርትራ አረብኛ በተለይ ከቻላላችሁ ሱዳንን በጣም ያዋጣል። ሱዳን ሱዳን አይኔም ብላችሁ በአረብኛ ስማችሁን ቀየራችሁ፣ እንደዛ ታደርጋላችሁ። ከዛ እስሩ አንድ ሳምንት እራሱ አይሞላም ማለት አንድ ሳምንት ከሁለት ሳምንት ባለው ስታሰሩና ይለቋቸዋል። እዛው ነው ቱርክ ነው የምትመለሱት። ከዛ እንደገና ወደ ግሪክ ትሄዳላችሁ ማለት ነው። ይህን ያህል ሪስክ የለም። የመታሰር ኦፖርቹኒታችሁ ማለት ከመቶ ፐርሰንት ቢያንስ ሀያ ፐርሰንት ነው። የመታሰር እድል የለም። ከስንት አንዴ ከተያዛችሁ ከተያዛችሁ ምናልባት ነው እኔ እየነገርኳችሁ ያለሁት እንጂ የመታሰር እድል የለም። ፓስፖርታችሁ መጣል አለባችሁ መጀመሪያ ቱርክ እንደገባችሁ ማድረግ ያለባችሁ ፓስፖርት መጣል ነው። ዴን ግሪክ ከገባችሁ በኋላ እስር የለም። ኢሮፕ እስር ቱርክ ላይ በቃል ነው ግሪክ ደግሞ እስር የለም። ኢሮፕ ነች። ወደ ዩኤን ትገባላችሁ ምናምን ብቻ በጣም የተመቻቸ ነገር ነው። ግሪክ ከገባች ይሄ የተመቻቸ ስልሽ ይሄ በጣም ሃይ ስታሳት አጠብቁ። ግሪክ ከተገባ በኋላ ዩኤን ነው የሚቀበላችሁ ቀጥታ። ማለት ዩኤን ንጋስ እየሄዱና እጅ ሰጣላችሁ ሱዳን ዩኤን ተላላችሁ እዛ ነው እንትምትሉ ማለት ነው። ካምፕ ትገባላችሁ። ከዛ በኋላ ያሉ ደግሞ እሱ እንላለን። ከዛ ፊት ግን ማወቅ ያለባችሁ ቱርክ ላይ እስር ያበቃል፣ ግሪክ ላይ እስር የለም ማለት ነው። ቱርክ ነው እስር የሚያበቃው። እና በጣም ቀላል ነው፣ ወደ ግሪክ ለመግባት በጀልባ በጣም ቅርብም ነው። ነገር ግን ብዙ ጊዜ እንትን የሚባለው ይሄ ከባድ ነው ምናምን አንዳንድ ሰው የሚለው ከደረስ ከደረስም በኋላ ወጀብ ነው ማዕበል የሚባል ነገር አለ አይደለ? እዛ መጨረሻው ላይ ማለት እሱ ነው፣ ትንሽ ይከብዳል የሚሉት እና እሱን ደግሞ ኢትዮጵያውያን ማለፍ እንደማያቀሰ ተስፋለን። ብዙዎቹ እንደዛ ነው እያደረጉ ያሉት እና ግሪክ ከተገባ በኋላ እንደዛ ማድረግ ይቻላል። ከዛ ብዙ ሰው ወደ ፈረንሳይ ይሞክራል። ወደ ፈረንሳይ ሲሞክር ብዙዎች አሁን ፈረንሳይ ላይ ብታየው በየሚዲያው በየምኑ ነው እና ፈረንሳይ እኔ አልመክርም። እዛው ግሪክ ትንሽ ጊዜ ተቀምጦ ወደ እንግሊዝ የሚገባበትን እድል ወይም ምናም ማመቻቸት እና ዲቴል ቪዲዮ ሰራላችኋለሁ። ይህንን ኢንተረስት ከሆናችሁ አሳውቁኝ ኮሜንት ላይ ምናምን ዲስቴል ቪዲዮ ሰራላቸዋሉ እና ደግሞ ማለት ኢዝሚር ስትገቡ ግሩፕ አለ፣ ዋትሳፕ ግሩፕ አለ። ምን ምን መደረግ እንዳለበት፣ እንዴት እንደምትሄዱ ምናምን፣ እንዴት አድርጋችሁ ሰው እንደምታገኙ እዛማ እንደሚቀበላችሁ ምናምን። ሙሉ ሀበሻ ነን፣ ብዙ ነን። እስካሁን ወደ ውጭ ሄድን፣ እዛው ሪፍጂስ ምን ስንገናኝ ምናምን የተባለ ግሩፕ ነው እና አንዳንድ ሀበሾችን እንረዳዳለን አዲስ የሚመጡትን እና እሱ እንትኖች ጆይ ላደርጋችሁ ስላለሁ ቱርክ ደርሳችሁ ኢዝሚር ስትደርሱ ነው። ግን እሱ ብትጠይቁም ልጠይቁ ደስ የሚለኝ እና ይሄን ነው። አመሰግናለሁ ስለሰማችሁ። ቀጣይ ቪዲዮ ሰራላችኋለሁ።